አሰላሙአሌይኩም ወረህመቱላሂ ወበረካቱህ በውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁን ለምን ከረማችኋል እንግዲህ ለተለመደው በአዲስ ታሪክ ወደ እናንተ ብቅ ብያለሁ ወይ ማለት ነው ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት ታሪክ የተስፋ ዳገቶች የሚለው ነው ሁላችን እንማርበታለን ብዬ አስባለሁ ማለት ነው የተስፋ ዳገቶች ክፍል አንድ በአብዱል ከሪም ሁሴን ተስፋ ከመሰናክሎች የመኖር ትርጉሙ ቢሆንም እነሱ ግን የመኖር ትርጉሙም ሆነ የተስፋ ምንነት ሳያውቁ ገና በጨቅላው ዕድሜያቸው የተስፋን ፍቅር ሰንቀው ክህደትና ምቀኝነት በሌለው በንጹህ ልባቸው ውስጥ እንደ ጽገሬዳ አብበው ውብ የሆነ ንጹህ ፍቅር ተክለዋል። አብረው ውለው አብረው አምሽተው በቤተሰብ አማካኝነት ካልሆነ እነሱ የሚነጣጠላሉ ማለት ዘበት ነው። ሁለቱም እጅግ ይዋደዳሉ። በእነሱ የቃቃ ጫወታ ድል ባለ ሰርግ የቅጠል እንጀራ አቅርበው የአፈር ወጥ አፍልተው በኮሪኮሪ የውሃ ቡና ጠጥተው የልጅነት የቃቃ ሰርጋቸውን በየኩዮቻቸው ታጅበው ሙሽሪት በልኳ የተሰራ የባህል ልብስ ለብሳ ጨቅላው ሙሽራ ደግሞ ጨቅላው ሙሽራ ደግሞ ከአጠገቧ በመቆም ለመጥለቅ የተጋረበችውን የፀሐይ ጨረር ከልሎ የጥላውን አጥልቶላታል። ልብ ብሎ ላያቸው ሰው የጥላውን እሷን ላይ ማረፍ ሁልጊዜ እንደ ጥላዬ እከተልሻለሁ የሚል የፍቅር ምላሽ ይሰጣል። በዚህ ሁኔታ የሙሽራ ወጉን የተላበሰው የጋብቻ ወጉን ያዩት ገና በልጅነታቸው ነው። ከጎናቸው የተኮለኮሉት አጃቢ ሕጻናቶች ደግሞ በተኮላተፈ አንደበት ሙሽርዬ አይበልሽ ከፋ፣ ሁሉም ያገባል በየወረፋ እያሉ በጭብጨባ እያጀቡ ሲወረቁ ከፊት ለፊታቸው ሱቁ ውስጥ የተቀመጠችው መሬም በዚህ ሁኔታ ፈዛ እየተመለከተቻቸው የልጅነት ትዝታ ፋይሏን ግልጻ የጋጋ ባሏን እያስታወሰች እኛም እንዲህ ነበር ያኔ በልጅነት ንጹህ በሆነው ልባችን ውስጥ ተስፋችንን አንድ ብለን የጀመርነው እጅግ እንዋደር ነበር። ያን እየተዋደድን ነበር ያደግን። ስንመጣም ላንላይ ቃል ኪዳናችን አጥብቀን ነበረ። ግን ምን ዋጋ ለው የልጅነት ተስፋችን ከፊቶቻችን የተደረደሩ የተስፋ ዳገቶችን መውጣት አቃተን። ልክ ልጆች ጨዋታቸው ሲያልቁ እቃቃ ፈረሰ፣ ዳቦ ተገመሰ ብለው እንደሚለያዩት የእኛን በልጅነት የተጀመረ የተስፋ ፍቅር ላይ መለስ ፈርሶ ቀረ። ፍቅራችን ይፈርስ እንጂ የልጅነት ትዝታችን ግን ላይፋግበልባችን ታትሞ ትዝታውን ዛሬም አለ። ህፃናቱ የተቃቅፈው ባየ ቁጥር በአእምሮ የሚመጣው የልጅነት የቃቃ ባሌ ሙክታር ነው። ሙክታሬ እናንተስ እናንተስ፣ የዛሬ ተስፋችሁ ነገ የሚከሰቱ ተስፋ ዳገቶች አደናቅፈው ጥለዋችኋል? ልክ እንደኛ ትለያዩ ይሆን? ህፃናቶቹ የፍቅር ያስቀና መሬም በትዝታ ማዕበል እየዋኘች መላሽ የሌላት ጥያቄ ለብቻዋ እየጠየቀች ብቻ ምንም ይሁን ምንም ልጅነት ደስ ይላል። ክፋት የለው፣ ምቀኝነት የለው። ጸቡ አይቆይ ወደዛው መታረቅ። እኔና ሞክታር ዛሬ ህፃናቶች ብንሆን ኖሮ መልሰ እንታረቅ ነበር ግን አልሆነም። ምን አለ ልጅነት ተመልሶ አንድ ጊዜ ቢመጣና ልክ እንደናንተ ተመልሼ ብቦርቅ እያለች በሐዘን ተመስጣ እንደ ሳቅ እንደ ግርም በውስጧ እየተመላለሱ በሀሳብ እንደሰመጠች የሰው ደንበኛ የሆነ ህፃኑ ሙሽራ እንጀራ እናት አንድ ጊዜ ተናግረው ያልሰማችኝ ያልሰመቻቸው መሬም ጮክ ባላነጋገር፣ መሬም አንድ ኪሎ ቡና ስጪኝ እኮ ነው የምልሽ። ምን ያፈዝሻል? ነጋዴ ነቃ ነቃ ሲል ነው። እነዚህን ስራ ፈቶች እያየሽ ነው የፈዘሽው የሚል የክፋን ንግግር ነበረ። ከገባችበት ሀሳብ ያባነናት መሬም እየተደናበረች የታዘዘችውን ቡና ሚዛኑ ላይ እያኖረች ስራ ፈቶች ነ ያሉት ሕፃን እኮ ናቸው። በዚህ እድሜያቸው ምን ይሰራሉ? መስራት ያለባቸውን እየተጫወቱ ነው። ከሪምም አታውጡትም እንዴ? ሙሽራ ሆኖ ከዚህ ወዳ ምን ስራ አለ? በእሱ እድሜ እያለች ፊቷ በፈገግታ እየበራ ስትመለከታቸው በይ እናቴ አንቺም ከነሱ አትሻይም፣ ሂሳብሽን አንሺ። ሚዛኑ ላይ ጥለውላት እየተፈናጠሩ ሲሄዱ መሬም በሴትዮዋ ሁኔታ እየተገረመች ትልቅ መሆን ምን አይነት ክፋት እንዳለው ስታስብ መልሳ የማይመለስ ልጅነቷን ትመኝ ጀመር። ሙሽሮቹ በብርሃኗ ያጀበችውን የአሱሯ ፀሐይ ተራዋን ለምሽት አስረክባስ ከርቀት ከረቀት የሚታየው ትልቅ ተራራ ጀርባ ስር ተደብቃለች። ምሽት ተከትሎ ህጻናቶች እናቶቻቸውን የሚጫወቱበት ስፍራ እየያዙ ወደ የቤታቸው ሲሄዱ እናት አልባው ከሪም ግን አባቷ በአካባቢው ከሌለ ማንም አይመጣለትም። የህክማ እናት ፍቅራቸውን ስለሚያውቁ ሁለቱንም ይዛቸው ወደ ቤታቸው ያመራሉ። እንደ አጋጣሚ ሆኖ ህክማ ከጫወታው ቦታ ከሌለች የህክማና ሳይመጡ ከቀሮ ከሪም አብሯቸው የሚጫወቱ ህጻናቶች እናቶቻቸው መጥተው እየሳሙና እያቃቀፉ ሲወስዷቸው ብቻውን ሲቀር የእኔ እናት ማነች? ለምን መታይ አትወስደኝም? ቆይ እኔ እናት የለኝ ምን አባቴ ከሌለ ወይም የህክማና ካልመጣች ሁልጊዜ ብቻዬን ነው የምቀረው። ለምን እናቴ አትመጣም? አባዬን እናቴን የት ነች ስለው፣ ይቺ ነች ነች እናትህ ይለኛል። እቤት ያለችው እናቴን ግን አንድም ቀን መጥታ ወስዳኝ አታውቅም። ሁልጊዜ በጊዜ አገባም አገባም እያለች ትቆጣኛለች። የህክማና ግን ህክማና አቅፋ ትስማታለች፣ ትወዳታለች። እኔንም የሚወደኝ አባቴ ብቻ ነው። ቆይ እቤት ያለችው እናቴ ከሆነች ለምን አትወደኝም? እያለ አይኑ ላይ የከተሩ እንቦችን ያንጠባጠባል። በደስታውም ተነጥቆ ወደ ቤቱ ያመራል። ከአባቱ ጓደኞች የበለጠ ዘመናዊ መጫወቻ ሆነ አልባሳት ቢያሟሉለትም የእናቱን ቦታ መሙላት ስላልቻሉ ደስታው ሙሉ ሊያደርጉለት አልቻሉም። ከሪም እናቱ በሞት ያጣ ሲሆን፣ ሂክማ ደግሞ አባቷን በሞት አጥታለች። ሁለቱም የቲሞች ናቸው። ይሁን እንጂ የከሪም አባት ሄክማን እንደ ልጃቸው ምንም ወላጇ ባይሆኑም የአባትነት ፍቅር ግን አሰጥተዋት አያውቁም። ይህ ህክማናትም ቢሆኑ ህክማ ሳትኖር ስትቀር እንጂ ከልጆቿ መጫወቻዎች ቦታ መጥታ የማይወስዱት። በሌላ በኩል ከልጃቸው ነጥለው አያዩትም። የቤተሰቦች ፍቅር የሞላ ጉርብትና ለህፃናቶቹ ያላቸው ፍቅር ለህክማና ለከሪም መዋደድ አርአያ የሆናቸው ይመስላል። ባለንጹህ ልብ ህጻናቶች ከራሳቸው የካቃ ተስፋ ጨዋታ አልፈው ቤተሰቦቻቸው የጣሉባቸውን ተስፋ እውን ለማድረግ በአካባቢያቸው በሚገኘው መድረሳ ማለዳ ተነስተው አሊፍ ባ ታ ሲሉ አርፍዴው ከሁለት ሰዓት በኋላ ደግሞ አለማዊ ትምህርት ፊደል ወጊዳ ሃሆ ሲሉ ውለው ተቃቅፈው ወደ ቤታቸው ሲመለሱ ከትምህርት ቤት በር ላይ የገዙትን ጅላቴ ለሁለት እየመጠጡ ነበረ። ሂክማ ለቤተሰቦቿ ሁለተኛ ልጅ ስትሆን አንድ ታላቅ ወንድም እና ሁለት ታናናሽ እህቶች አሏት። ከሪም ደግሞ ለቤተሰቦቹ የመጀመሪያም የመጨረሻም የስስት ልጅ ነው። የስዝት ልጅ ልጅነቱ ለአባቱ እንጂ ለእናቱ ገና ሳይጠግቡት በህጻንነቱ ነው የሞቱት። የእናቱ መሞት እስካሁን አልተነገረውም። በጣም የሚወዱት አባቱ ስለሚሳስሉለት እሱ ፊት ሞት የሚለውን ከማውራት ይልቅ የእንጀራ እናትህ ነች እያሉ እያሉ መሸወድ ይሞክራሉ። ይሁን እንጂ እናት ልጅ የተባለችውን የእንጀራ እናት ከሪምን አንድም ቀንም እንደ ልጅ አይታው ስለማታወቅ እሱም እንደ እናት አልተቀበላትም። ይልቁንም እናት ማነች፣ የት ነች የሚለውን ጥያቄ አላቋረጠም። ባላቸውን በሞት የተነጠቁ የሕክማናት እናት ከዛን ልጆቻቸውን የማሳደጉ ቀንበር ጫናቸው ላይ የወደቀው ወራቶችን እያስቆጠሩ ነው፣ ግስጋሴውንም ቀጥሏል። የቤታቸው ኑሮ ሁኔታ ደግሞ ቁልቁለት እየተምዘገዘገ የቤታቸውን አስቤዛ እየሟጠጠ ችግር ላይ ለመጣል እሱም ይገሰግሳል። በዚህ ሁኔታ ውስጥ የሚገኙት የሕክማናት ልጆቻቸውን ምን አድርገው እንደሚያሳድጓቸው ሲያስቡ በሀሳብ ጭልጥ ብለው በሀዘን ድባብ የሞቱን ባላቸውን እያሰቡ ምን ነው አብረን አይሻልም ነበር ብቻህን ወደ ወድህ ስትል ተከፍተህ ነው ትተኸኝ ሄድከው ብቻዬን ክፉ ደግሞ የማያውቁ ልጆችን ይህ የቆረምት ብዬ እላለሁ እስኪ አማክረኝ እንዴት ላድርጋቸው እንዴት ነው የማሳደጋቸው የኑሮን ቀዳዳችንን ለመሙላት እንዴት ነበረ የተስፋ ዳገቶችን የምንወጣቸው ንገረኝ እስኪ። አንተ እኮ ጠንካራ ነበርክ። ታዲያ ጥንካሬን ሳታውሰኝ ለምን ሄድክ? አንተ ሳታማክረኝ ብትሄድም ምንም ሆኜ ቢሆን ምንም ልጆቻችንን ለማሳደግ ቃል ገባልሃለሁ። አዎ፣ በጌታ የተስፋ አልቆርጥም። ምንም አይነት ዳገቶች ባጋጥሙኝም እየወደኩም እየተነሳሁም አልፋችኋለሁ። አንተ ብቻ ማረፊያህን አላህ ጀነት ልፍርዶስ ያደርገው እንባቸውን በውስጣቸው ንግግራቸውን እያጀበ ፊታቸው ታታራራ እያስቆራረጠ ይግረግፍ ድንገት እንባቸው ዘሎ ወደ መሬት ሲረግፍ የተመለከታቸው የስድስት አመቷ ለአይን የምትሳሳ የቀዳማዊት ቆንጆ ሂክማ አይኖች በእንባ እየተሞሉ እማ ምን ሆነሽ ነው ለምንድን ነው የምታለቅሽው እኮ አንቺ ስታለቅሽ አለቅሳለሁ በኋላ ዝም በይ እንዳትይ አለሳለሁ አለሳለሁ እያለች በትንሽ መዳፎቿ የእናቷን እንባዎች እየተረገች አንገታቸው ስር ገብታ ታለቅስ ጀመር በእጃቸው ለቅሷቸውን እንደደነገጡ እናት እናት ናቸውና የእሳቸውን ባ እረስተው የልጃቸውን ባ ለመጥረግ እጆቻቸው እንጆቻቸውን እየተንሰፈሰፈ ልጃቸው ሄክማ እያባበ አንጀታቸው እየተንሰፈሰፈ የልጃቸውን ሂግማ እያባበሉ አላለቅስም የእኔ ልጅ እኔ እኮ ያለቀስኩት እያለቀስኩ አይደለም። ቅድም በርበሪያ ስለጥጽ ሰወቀት አይኔ ውስጥ ገብቶብኝ ነው። ለምን አለቅሳለሁ እናንተ እያላችሁ የኔ ቆንጆ በእንባ እየታጠበ ያለውን ፊቷን ግምት እያደረገ በመዛም ያባብሯት ጀመር። ሂክማ የእናቷ ውሸት መደለያም አልተወጣላትም። ከተወሸቀችበት የእናቷ አንገት ስር ወጥታ ፊት ለፊት አይና አይናቸውን እያየች የማይጠገብ ጣፋጭ አንደበቷ እንባ እየተናነቃት ይኸው አልቅሰሽ የለ። ለምንድን ነው የምትዋሽኝ? ውሸት እንዳሉ ዋሽ ተመክርኛል ነበር። አንቺ ታዲያ አንቺ እያለቀሽ አላለቀስኩም ለምን ትያለች፣ እያለች ድጋሚ አይኖቿ ላይ የቀረሩ ባዎችን ነጠብጣቦች እየጠራረገች ሳለ ሄክማ የሚል ድምፅ የተከፈተው የቤታቸው በር አልፎ ወደ ጆራቸው ሲያስተጋባ፣ ድምፁ አዲስ አይደለም። ሄክማ ይህ ድምፅ ስትሰማ በፈገግታ እየተፍለቀለቀች የሚጣፍጠው አንደበቷ አቤት እያለች ሄዳ ነበር የምትጠነጠባቸው ዛሬ ግን የእናቷ ለቅሶ ፈገግታዋንም ሆነ ፍጥነቷን የሀዘን ድባብ ውጦታል። ከውጭ ያለው ድምፅ ወደ እነሱ የቀረበው ዳግመኛ ሄክማዬ ሲል እናቷ አቤት በይ፣ የእኔ ልጅ የከሪም አባት እኮ ናቸው የሚጠሩሽ እያሉ በሀዘን የተዋጡ ፊታቸውን በፈገግታ ለመቀየር ሞከሩ ጀመር ሂክማ ግን ከእናቷ ላይ እንድታጠመጠመች የማይጠገበውን የእናቷን ጠረን በዝምታ ታታጠማለች። ከውጭ ሲመጡ የነበሩት የከሬም አባት ወደ ውስጥ እየዘለቁ ዛሬ ህክማ የለችም የለችምና ነው የቴዳ ነው ዝም ያለችው ሲል አራለች። በል ግባ፣ አረፍ በል። ዛሬ ህፃንነቷን አገር ሽቶ ነው መሰለኔ ጋር ተለጥፋለች እያሉ ወደ ላይ የተጨባረረ የሚያምሩ ጸጉሮቿን በእጆቿ እየሰለቁ የበለጡ ወደ ጉያቸው አስገብተው አቀፏት። የከሬም አባት ጥግ ላይ የተነጠፈው አረጌ ፍራሽ ላይ እየተደላደሉ ማሻላ ሕፃንነት እማ ደስ ይላል። ነይስኪኔም ልቀፍሽ ሂክማዬ። ከሬም እየጠራች ነው እኛ ቤት እንሄድ። ሂክማ እንባ እየተናነቃት እዚያ ከእናቷ ጉጃ እንደሆነች አልሄድም ምን ነው አልቅሰሻል እንዴ ለምንድ ነው የምታለሹት ማዬ አው አልቅሻለሁ እማዬ ስታለቅስ እኔም አለቀስኩ እያለች እጇን ዘርግታ የእናቷ ጉንጮች ስትደባብስ የከሪም አባት ለመረጋጋት እየሞከሩ ለምንድ ነው አልቅሰሽ ልጆቹን የምታስለቅሻቸው ለቅሶ እነሱም አይጠቅም እናንተም አይጠቅም ራስሽን እየጉዳሽ ልጆቹን ከማሳዘን ውጭ ምንም ጥቅም አለው? ታይ ባክሽ፣ አታልቅሽ። ታይ ይህ የሚሻለው በዱዋ ሻስታውሹ ልጆችሽንም አላህ እንዳሳድጋልሽ ዱዋ አድርጊ። አላህ የተመካ ወርቅ በወርቅም ብለው ወደ መሬት አገረገሩ። የክማናት እራሳቸውን ለመቆጣጠር እየሞከሩ እሱስ እውነትህን ነው፣ ግን ምን ላድርግ ብለህ ነው እንደምታየው የጀመሩትን ሳይጨርሱ እንባቸው እየተሽቀዳደመ ይረግፍ ጀመር። የከሪም አባት ውስጣቸው እያዘነ ያዘነ፣ ታይባክሽ አሁን አታልቅሽ፣ ከአላህ ለጥቀን እኛ አለን። በች በቸገረሽ ነገር ከጎንሽ ነን። ለምንድን ነው እንደው የምታለቅሽው? የሂክማናት አይናቸው ላይ የተከተረውን እንባ እየጠረጉ እሱማው እናንተ ባትኖሩ እስካሁን ምን ሆን ነበር። ግን እስከመቼ ምን ነው እስከ መቼ? የሚያስብልሽ አላህ እስከ ፈቀደ ድረስ ነዋ። ደግሞ እሱን ሁሉን አዋቂ የሆነው ጌታ የተሻለውን ያውቃል። እስከዛ ግን አንቺ ሰብር አድርጊ፣ ራስሽንም አጨናንቀሽ ልጆችንም አታሳዝኝ። ልጆች ሲያዝኑ ጥሩ አይደለም። ሁልጊዜ ሀዘን በውስጣቸው ይሰርጽና ደስታ በቀላሉ ለማግኘት ይቸግራሉ። አይታይኝምን እንዴ? ኔ ከሬም እናትዬ ሄዳ ነው እያለ ሲጠይቅ መቼ ሞታለች ብዬ አጓለሁ። ለምን ይመስልሻል የማልነግረው? ገና በሕፃንነቱ ስለ ሞት እያሰበ እንዳዝንብ ስለምሳሳለት እኮ ነው። እናም አንቺ ለልጆች ልታስብ ይገባል። አባታቸው ሞት እንዳያስታውሱ አድርጋቸው እንዳሉ ሄክማ የሚለውን የከሪም ድምፅ አይናቸውን ወደ በሮሱ እንዲወረውሩ አደረጋቸው። አባቱ ቤት ከሌሉ አል አሊያም ሄክማ እነሱ ቤት ካልመጣች የቤት መቀመጥ ፍላጎት የለውም። ሌላው ይቅርና የተሰራውን ምግብ ራሱ ለመብላት ሄክማን ሄክማን ጠርቶ አሊያም ቤታቸው ይዞ በመሄድ አንዲጋ ነው የሚበሉት። የልጅነት ፍቅራቸው እጅግ የጠበቀ ነው። ዛሬም የተሰራለትን ፓስታና አባቱን ይዘውለት የመጡትን ሁለት ፍርኖ ዳቦ የተፈላ ወተት ይዞ ነበር ወደ ነ ሂክማ ቤት የመጣው። ሂክማ የከሬምን ድምፅ ስትሰማ እናቷ ጉያ ውስጥ ቀና ብላ ስትመለከት፣ ከሬም የያዟቸውን ምግቦች አኑሮ ሂክማ እጇን በመያዝ ነይ እን ብላ እያለ እናታ ጉያ ውስጥ ፈልቁ ከወጣት ሁኔታዎች የተገረሙ ወላጆች በግርምት እየተመለከቱ አየሻ አይደል እንዴት እንደሚዋደዱ፣ ሀዘኑ እኮ በአንዴ ወደ ደስታ ተቀየረ። እሱም እሱም ያለ እሷ አይሆንለት እያሉ በፍቅር ከተመለከቷቸው በኋላ የህክባናት ወደ ሀሳባቸው ጉዳይ ተመለሱ። በላይ እንደምታዩ ብለው ወደ አቋረጡት ጉዳይ በመመለስ እንደምታዩ ቤታችን ባዶ ነው። ይህ እያሰብኩ ነው። ምን ማድረግ እና ምን መስራት እንዳለብኝ በሀሳብ ስብሰለሰል እይት አሰለፍ ልጫወቱኝ መተው ነበረ እያሰለፍ ልጫወቱኝ መተው ነበር። እሳቸውን በቤት ቁጭ ብዬ በሀሳብ መብሰልሰል ሲያዩ አንድ ሀሳብ አቀረቡልኝ። ጉልት እንደኝ እንደወጣ ብለሽ አትክልት ብትነግጅ ያተርፍሻል፣ ይዘሽ የተረፈሽን ለልጆችሽ ጎመንም፣ ድንችም ጠበስ አድርገሽ ታበያቸዋለሽ አለችኝ። ደግሞ ተርፍ አለው ዘንዱ ድሃ መሰለሽ በጉሌት ትንግ ቤቱንና ልጆችን የሚያስተዳድረው ብለው ነበረም። እኔ ሀሳባቸውን ወደርኩት፣ ግን የምገዛበት ወረት የሌለኝ ስላስላቸው በዱቤ የመውሰድ ትቻለሽ። እኔም እሱን ስለምሰራ ችግር የለውም አሳይሻለሁ አሉኝ እኔ ግን ፈራ ሽጨ የማላውቀው ነገር የከሰረብኝ እንደሆነ ከየት አንጥቼ እከፍላለሁ በማለት ፈራው ክፍል ሁለት ይቀጥላል እንሻአላህ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ ይጠይቃለሁ ቀጣይ ክፍል ይቀጥላል አብራችሁ ይቆዩ